ከእኔ ደግሞ የወሰድኳችሁ ከዩቱብ የወሰድኳችሁ ሰማንያ አምስት ልጆች የኔ ልጅ ነው፣ ልጆች ናቸው። ያንቺ የልጅ ልጆች ናቸው። የእነዛ ልጆች ደግሞ የልጅ ልጅ ልጆች ናቸው። ቅድሚያት አንቺ ልጅ ነሽ፣ ከዛ እነሱ የልጅ ልጅ ልጅ፣ ከዛ ለነሱም የመጡት የልጅ ልጅ ደግሞ። ዙር እኮ ሲሆን እኮ ይኸው እናት አያት፣ ቅድሚያት፣ ምንጅላት እንጀል ያን ይቀጥላል የፖፖት ፍንጀል ምናምን እንደዛ እያለ ነው የሚሄደው። በነገራችን ላይ የፖፕ ሕግ ማለት ነውና እኔ ጋር የሄዱ ልጆች አሉ። ከዩቲዩብ የሄዱ ብዙዎቹን ብዙዎቹም በርግጥ አሻራ አሳሰሩ። ግቡና ሁኔታውን ይዩት ነበር ያልኳቸው ብዙዎቹ ቁርአን ማቅራት ጀምረዋል ፖፕ ላይ። እንደዚሁ ደግሞ ተጅዊድ ፕሮግራም ብዙ ነገሮችን እየሰራንበት ነው ያለነው ፖፕ ላይ። የእኔ ልጆች አሁን ብዙዎቹ ገብተው ቁርኣን ከፍተው ነው ቁጭ የሚሉት ዚክር አድርጎ እንደዛ ነው ያልኳቸውም ላይ ስትቀመጡ ሰዓቱን አይሄድልሽም። አንድ ሰዓት ሁለት ሰዓት ተቀመጭ የሚባለው ስለማይሄድ፣ ስልክ ካላችሁ ስልካችሁን ሆ ስልክ ተጨማሪ ከሌላችሁ ቁርኣናችሁን እየቀራችሁ ዚክራችሁን እያረጋችሁ ቁጭ በሉላችኋለሁ። እና ብዙዎቹ ቁርኣን ከፍተው ነው የሚቀመጡት። እና እንግዲህ እናንተ ባላችሁት መንገድ ስድስት ስብሳ ስድስት ቁርኣን እየሰማ ቁጭ ናል ስብሃነላ ስልሳ ስድስት በይ። ጊዜው አዳዲስ ነገር ሲፈጠር ለምን እንቅፋት እንደሚሆን አላውቅም። አይ በነገራችን ላይ የአበሻ ቅንጅላ እስኪ አዲስ ነገር መቀበል አይችልም። ነገርኩሽ እኮ የሆነ ሰው ሲከብር ድንገት ዋው፣ ምን ሰርቶ ነው? ቆይ እስኪ እሱ እንትን የሚለውን አይሉም? ምንድን ነው ይሄማ? ሰይጣን ቀልድ ወይ ጠምቋ፣ ይሄ ቀርብ ነው የሚሉሽ በራሱ ሰርቶ ማግኘትን አይቀበልም ግን ደግሞ ተሰርቶ እንደሚገኝ እያየን ነው። እኔ አሁን ወላኝ ነው የምልሽ፣ ምንም ረፍት የለኝም። በሰራሁት ደግሞ አገኛለሁ። አሁን አርባ ቀን ቁጭ አለ ቁጭ ስትይም ያው ነው ቁጭ ነው ገባሽ። እና ሆፕ ደስ የሚለው ግን ወልደሽን ቁጭ ስቴ ራሱ ይሰራል። ሰው ሱፐር ምናምን ደረጃ ከደረሱ ራሱን ፍላስ ፎርም እየሰራ ነው ያለው። በተለይ ሴቶች አሁን ሴቶች በጣም አብዛኞቻችን ቤት ውስጥ ነው የሚኖረው ልጅ በመጠበቅ ወይም ቤት ውስጥ ብቻ በሆነ በሆነ አጋጣሚ በጣም ብዙዎቻችን ቤት ውስጥ እንቀመጣለን። ከተቀመጠን አይቀር ቤት ውስጥ ግን የተወሰነ ስራ ስራችን ሰርተን ይሄንን ነገር ገባ ብለን ብናየው ብንጠቀምበት መቼም ሲወጣ ሲገባ ባልንም ሆነ አባትንም የሆነ ብር አንጣ ከማለት ያድናል። ከምንም በላይ ማለት ነው ከዛም በላይ ለነሱም ዙረን የምንተርፍበትም ነው የጥንካሬያችን ሂደት የምጠነክር ከሆነ እንኳን ከነሱ ልንቀበል ቀርቶ አይደለም ራሳችን እነሱንም የምንገድፍበት አይነት ነገር ነው የሚመጣው። እና በተለይ ሴቶች ንቁ አይ ሲጀመር ወልደው ራሷ እኮ ብዙዎቻችን ከቤት መውጣት ስላቻሉ ነው አይደል? በቀን መቶ ብር ራሱ በቀን አምሳ ብር አሁን ወዛደር ስንት ሀገር ተሸክሙ ይዞ የሚመጣው ነገር መቶ ብር እንኳን አይከፈለውም። አይደለም ኖርማሊ ግን አንዲት ሴት ጠንክራ እንትን ካለች ቤት ውስጥ መቶ ብሯን እዛው ቁጭ ብላ ታገኘዋለች ማለት ነው። ያ ነገር ደግሞ እያሳደገችው ስንመጣ ደግሞ ይብለት ብዙ ነገር ያገኝላታል። ብዙ እንትንም ይመጣላታል። አሁን እኔ ጋር የገቡ ልጆች በነገራችን ላይ ከሚያገኙት ገንዘብ ይልቅ ከፖይንቱ ከኮይኑ ይልቅ እዛ ያለው የምናወራው ፍቅሩ ምናምን ገዝቷቸዋል። እና ወደ ቲክቶክ አሁን ሁሉም ማለት ነው እንግዲህ ሀያ አንድ ቀን የሆነ ነው ከጀመር ይሄንን ፕላትፎርም አብዛኞቹ ቲክቶክም ዩቱብን ላይ መሄድ አቁመዋል። ዩቱብ አሁን የቪዲዮ ከለቀቁ ምናምን ሄዳሉ። ግን ቲክቶክ ላይ በቃ ስንት ነገር ነው የምናየው። ያም ሁሉ ትተናል ያሉት መተንኛ ጋር እናወራለን፣ እንሳሳቃለን እንዴት ኮይን በጊፍት መልክ እንቀያየራለን። እና በጣም ፍቅር ያለበት ፕላትፎርም ነው። እኔ ወላ አገኘሁበትም አላገኘሁበትም ስለወደድኩት ነው ያለሁት። እኔ ለገንዘብ ግድ የለኝም፣ በቃ ሀቢቤ ዛን ጊዜ ያችግር መቱያም ሁሉ ነገር ካጣም በኋላ ወላ ነው የምልሽ ለገንዘብ እንደዚህ እንትን ማለት ትቻለሁ። በቃ አለቀ፣ ትቻለሁ። ምንም ነገር ብታገኝም እንደምታጩ ምን እንደምትይ ስለያዩስ ያን ያክል አይደለም። እሰራለሁ፣ እኔ እቃም ገዛለሁ፣ ምንም እላለሁ፣ ምንም እላለሁ። ግን እዚህ ፕላትፎርም ላይ ፍቅር በቃ ይቻላል እንዴ? ዘለ ያ በዛም ትልኝ ሆነ ያባት። ነይ ላስረዳሽ፣ ምንድነው የጎደለሽ? ወደዛም ስቴጅ እንደዛው በቃ ማን አለ የትኛው ፕላትፎርም ላይ ዩቱብ ላይ ብትሄጂ አንቺ ወድቀሽ እነሱ የበላሽ ቢሆኑ ደስታቸው ነው። በቃ በቃ። ቲክቶክም ላይ ብትሄጂ ይሄ ጥሎ የማለፍ ነገር ነው። እዚህ ላይ ግን ተያይዘሽ ነው በቃ የምታድጊው። እንዴት አድርጌ ከፍ ልበል ነው? ሁሉም አንቺንም ይዞሽ ነው ከፍ የሚለው። አሁን የኔ ልጆች ሌቪል ፋይፍ ደርሰዋል። እንግዲህ በዚህ ፍጥነት ሌቭል ፋይፍ ደርሷል። ወር አልሞላ ጊዜ ውስጥ ሌቭል ፋይፍ ደርሷል። እነሱን ነው አሁን ኤጀንት ሳደርግ ሰው የለንም ብለው እንዳይጨናነቁ ከራሴ ሰው ሰጣችኋለሁ ያልኩት በቃ ሰው በስራችሁ አደርጋላችኋለሁ። ለምንድን ነው እነሱ መስራት ነው የእኔን ከፍ የሚያደርገኝ፣ የእነሱ መስራት ነው እኔን የሚለውጠኝ። ብቻ ማላት የለም። እና በዛ ላይ ደግሞ ብዙዎች ያልተረዱት ነገር ቲያንስ ነው ኮሜንት ላይ የሚጽፉት ይሄ እንትን ነው ብራችሁን እንዳትበሉ ይላል ግማሾቹ። እዚህ ጋር የምናወጣው ገንዘብ የለም ምንም ማለት ነው። ደስ ብሎኝ እኔ ቪአይፒ ከፍዬ ልገዛ እችላለሁኝ በዛ ኮይኔ ካል ጥንትን ካላለ ማለት ነው። ከዛ ውጭ ግን ምንም አይነት ክፍያ እዚህ ላይ ከፍላችሁ የምትገቡት ነገር የለም። ምንም አይነት ክፍያ የለውም። የሚሸጥም ፕሮዳክት የለም። እንደ አሁን ለምሳሌ ቲያንስ ማላችሁት መድኃኒት መሸጥ ነበረ ይሄም ደግሞ አሁን ኢቲኬር የሚባለው ቅባት ምናምን መሸጥ ነው። አንዴ ካፍላችሁ ነው የምገዙት። ሁሉም ፕላትፎርሞች ቅድሚያ የሆነ ክፍያ አላቸው አላቸው ግዙም የሆነ ያስቀምጡላቸው ማያስቀምጡላቸው በሆነ መንገድ ገንዘብ ቅድሚያ ክፍያ የሚከፍሉት ነገር አለ። ይሄ ግን ከዜሮ እዚህ ግን ምንም አይነት ክፍያ አትከፍሉም። ምንም አይነት ክፍያ አትከፍሉ። በዛ ላይ ደግሞ እንትና ኡስታዝ ከልክሉ እንትና ኡስታዝ ከልክሉ እናንተ በነገራችኋቸው መልኩ ነው። ቁማር አለው እንዴት ነው ካላችሁት ሀራም ነው የሚላችሁ። ግን ቁማሩ የት ቦታ እንዳለ ራሱ እንደኛ ሀያ አንድ ቀን ስቀመጥ ቁማሩ የት እንዳለ ማላቅ ሰው አለው ሸረፈድን እስከ ዛሬ አላውቀውም ብሏል። እንግዲህ ሙስሊሙ ማህበረሰብ ብጠይቁ ስለ ጌም ወይም ስለ ቁማር ብጠይቁ አለ ቦታው። ከዛ በተረፈ የምናውቀው ነገር የለም። መኖሩን እናውቃለን። ከዛ ውጭ ግን እንዴት ይጠቀሙ እንዴት አድርገው ያምጡት፣ ይሄ ምንም እንትን የሆነ ነገር ነውና ብዙዎቻችሁ በተቃራኒ የምትሄዱ ሁሉም ቦታ ላይ ስትሄዱ ሀራምና እና ሀላል ሊተደባለቀበት እንጂ ጥርት ያለ ሀራም ነገር እናገኛለን ብላችሁ እንዳታስቡ። ማንኛውም ሰው በቃ ሁለቱንም ያስተናግዳል። ይህ ደግሞ ለፈተዋም ቅርብ ነው። ሀራን ምና ሀላል የተቀላቀለበት እንዴት ነው ብላችሁ ብትጠይቁኝ ይነግሯችኋል እንጂ ከዛ በተረፈ ሀራም ነው ብላችሁ ግግም የምትሉ ሰዎች ሲጀመር ገብቶ ያልተሳካላቸው ሰዎች። አሁን እኔ ያየሁት ማለት ነው እዚህ ፕላትፎርም ላይ እንትን የሚሉት ይገቡና አንድሁም ሶስት ወር ሰርቻለሁ ሺ ምናምን ያገኘሁት ግን ዝም ብሎ ነው ምናምን። እሷ ስላልተሳካለት ሌላው ሰው አይሳካለትም ማለት አይደለም። ሂደት አለው ለሁሉም ማለት ነው። ሂደቱን ካልተጠቀሙ ክፍያ አይደለም እኔ አሁን ብር አውጥቼ አላውቅም ብሩን አውጥቼ አላውቅም። ለምንድነው ለምንድን ነው አልፈልገውም። ራሴ እዛው እራሴ አፕዴት እያደረኩበት ስለሆነ ማለት ነው። ወር ባልሞላው ጊዜ ውስጥ አስር ደርሳለሁ አስር ደርሻለሁ። ያ የሆነው ለምንድን ነው? ሦስት መቶ ምናምን ሺህ ፖይንቱን እንደገና እንደ አዲስ እያልኩ ያን ላውጣው ብል እኮ ከአምስት ሺህ ብር በላይ ማለት ነው። አሁን እራሱ አለኝ ወደ ሠላሳ ምናምን ሺህ ብር ይሄዳል ይሄዳል እንግዲህ በብር ደረጃ ከሄደ ማለት ነው። እዛው ጋር ሌላ ሳይክል እያሳደግኩበት ነው። ደግሞ ያን ያክል አወጣለሁ እና ይሄን ያክል የሚገኝበትን ስራ ነው እያናናቃችሁት ያላችሁት። ዙራ አሁንም ቢሆን ጊዜው አረፈደ። መምጣት የምትፈልጉ ሰዎች ካላችሁ ከስር በሚቀመጥላችሁ ቴሌግራም ሊንክ እኛ ጋር ኑ። ቶሎ ሌሎች ሰዎች እኛ ጋር ስትገቡ በውስጥ የሚያወሯቸው በውስጥ የሚወስዷቸው ሊኖሩ ይችላሉ። እነዛን ሳታናግሩ እኔ ፎሎ ካደረጋችሁኝ፣ እኔ ቀጥታ እኔ ጋር ትመጣላችሁ። ላይ ትቀመጣለሁ፣ አስረዳችኋለሁ። አይዲ ነምበር እንሞላላችኋለን፣ በዛ መንገድ እንሰራለን። እንግዲህ እኔ የእናቴን አስቀምጥላችኋለሁ፣ በዛ መልኩ ትመጣላችሁ። በደንብ መስራት መለወጥ እንችላለን። ይሄ ድል አያምልጣችሁ፣ እንስራ፣ አንድ ላይ ሆነን እንወያይ፣ በአካል እንደዚህ በላይ ብንገናኝ የሚለውን ነገር ነው የምነግራቸው ስትፈልጉ ቁርአን ማቅራት የምትፈልጉ ሰዎች ካላችሁም ቅርብ ሰዓት አሁን ቅርብ ሰዓት የሚጀምር ነገር አለ። በቂራት ደረጃ በዳዋ ደረጃ፣ እንደዚሁ ደግሞ ተጅዊድ ቂራት ደረጃ ሆኖ ራሱ በቃል ቃላትን ቁርአኖችን አሳምሩ በመቅራት በሴቶች እዛው እንጀምራለን። ብዙ ብዙ የምንሄዳቸው ነገሮች ስላሉ ተቀላቀሉ ነው የምንለው። ኢንሻላህ እኔ ደግሞ እንግዲህ ያው በየጊዜው ማገኛቸውን ለውጦች የተለያዩ ነገሮች ይዤላችሁ እመጣለሁ። ከእናቴ ጋር እናቴን ማበረታቷት ቲክቶክ አካውንት አላት፣ ዩቲዩብ ደግሞ በቅርቡ ትከፍታለች እንሻላህ። እንወዳችኋለን፣ የምንወዳችሁ ይሆናል ብሏለን። በሉ ለማንኛውም አላህ ያክብርልን፣ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላ ወበረካቱ።